ኳስ ተለቆልህ ትተኸው ስትመለስ ኦፍሳይድ አይባልም። ኳሱን ቢነካው ሊሆን ይችላል፣ ለማሳሳት ግን አልነበረም። ሽል ያለው ጉንበስ ዳዋ ይንን ያለው እሺ አሁን እናነሳዋለን። ባል ነው ሊቨርፑል ቅሬታ እያቀረበበት በሚገኘው ጉዳይ ላይ ነው አስተያየት የሰጠው። የኦፍሳይዱ ጉዳይ ትንሽ እንነጋገርበት። አንዳንድ ጊዜ የማንም ሀሳብ ልክ የማንም ሀሳብ ሙሉ በሙሉ ስህተት የማይባልበት ሲችዌሽን አለ። አሁን በሊቨርፑል በኩል የተቆጠረው ጎል ቨርጅል ቫንዳይክ ጎል አግብቶ ግን በቫር ታይቶ ጎሉ መጽደቅ የለበትም አንዲ ሮበርትሰን ከጨዋታ ውጭ አቋቋም ላይ ነበር የነበረው ተብሎ የተሻረውን ጎል በተመለከተ ይሄ አድማጫችን የላከው መልእክት አለ ለምሳሌ በምናወቅ ብትዩ ምን እንደሚል ባላቅም፣ እሱ ያለው ኦፍሳይድ ፖዚሽን ውስጥ ሆነ ኳስ ተለቆለ ትታው ስትመለስ ኦፍሳይድ አይባልም። ኳሱን ቢነካው ሊሆን ይችላል፣ ለማሳሳት ግን አልነበረም። ሽል ያለው አለ። በምናወቅ ለምን ሽል እንዳለ? ራሱን ቢጠየቅ ለማሳሳት ነው አይልም አሁን ይበላ ይበል፣ አንዲ ሮበርሰን አይደለም አይደል? ይህንን ይጻፉ። አይ እንደው የነገሩን ሁኔታ ለማስረዳት ለዚህ ነው ይልሽ። አሁን በምናወቅ ክብትው ዳዊትን ዴቭን በዚህ ምክንያት፣ አይ እንደዚህ ነው ያስታውቃል አጎነባበሱ ምናምን ሊለኝ አይችልም። መጭ ገብቶሻል አይደል? ዳኞቹን እስኪ ለመረዳት ሞክሪ። ዳኞቹ ይሄንን ኢንቴንሽን አይደለም የሚዳኙት አክሽኑን ነው የሚዳኙት። ኢንቴንሽንማ ማወቃት ይችል ምኮ እኔ ጎንበስ እኮ ያልኩት ምናምን ብሎ በሚሰጥሽ ማብራሪያ ላይ ተመስርተሽ አደለም የሚዳኘው። ስለዚህ ወደዚህ ማስተያየት ብትሰጪ፣ ወደዛ ማስተያየት ብትሰጪ በጣም አስቸጋሪ ነው። ግን ለሁላችንም ለሁላችንም እንደ መረጃም እንደ ትምህርትም እንደ እውቀት ማሻሻያም ተደርጎ መወሰድ ያለበት አሁን ለምሳሌ ዳዋ የተባለው አድማጫችን የላከው መልእክት ላይ ኖርማሊ ከጨዋታ ውጭ አቋቋም ላይ የነበረ ተጫዋች ወደዚህ ሲመለስ ስለተነ ምናም ኦፍሳይድ አይደለም ያለው ልክ ነው። አሁን ግን እንደዛ አይደለም። አንዲ ሮበርትሰን ለምሳሌ የጨዋታ ህግ ምን ይላል? ቢንግ ኢን አን ኦፍሳይድ ፖዚሽን ይዝ ኖት ኦፍሳይድ ይላል መገኘትሽ አይደለም። በቃ ይህ ግልጽ ህግ ነው። ከጨዋታ ውጭ አቋቋም ላይ መገኘትሽ ብቻውን አያስቀጣሽም። ተገኝተሽ ምን አረግሽ የሚለው ነው የሚያስቀጣው። ተገኝተሽ ኳሷን ለመጠቀም ሞከርሽ ያስቀጣል። ኦፍሳይድ ፖዚሽን ላይ ሆነሽ ኳሷን ለመጠቀም ብትሞክር ያስቀጣል። በህጉ ያልተፈቀደን ነገር እያደረግሽ ስለሆነ ማለት ነው። ከጨዋታ ውጭ አቋቋም ላይ ሆነሽ የተቃራኒውን ቡድን ተጫዋቾች ውሳኔ ሊያዛንፍ የሚችል ነገር ካደረግሽ ያስቀጣል። ኳሷን መንካት አይጠበቅብሽም። የአንቺ የቦዲ አክሽን ግብጠባቂው ላይ ወይም ተከላካዩ ላይ ተጽዕኖ አሳድሮ ከሆነ ያስቀጣል። ስለዚህ ከጨዋታ ውጭ አቋቋም ላይ ሆነሽ ምንም ካላደረግሽ፣ እንዲህም ካላልሽ፣ እንጎንበስም ካላልሽ፣ ሽልም ካላልሽ ምንም ስለተገኘሽ ብቻ ምንም የሚባል ነገር የለም። ኳሷም ስላልነካችሽ ምንም ችግር የለው። ዋናው ተሳትፎ ተሳትፎ በአንድ ወይም በሌላ መንገድ ተሳትፎ አድርገሽ ከሆነ ግን ነ እሱ ላይ ትዳኛለሽ። ስለዚህ ቨርጅል ቫንዳይ ኳሱን በሚገጭበት ጊዜ በቴስታ አንዲ ሮበርትስን ምን አደረገ? ከጨዋታ ውጭ አቋቋም ላይ ሆኖ ጎንበስ አለ ጎንበስ ሲል፣ አሁን ዳኞቹ የሚሉት ምንድን ነው? ከጨዋታ ውጭ አቋቋም ላይ ነው። ሊቨርፑልም አይከራከርም፣ አንድ ሮበርትስንም አይከራከርም። ዳኞቹም እዛ ላይ ስህተት ልዩነት የላቸው። በቃ ሂ ኢዝ ኦፍሳይድ ፖዚሽን ላይ ነው ያለው። እዛ ጋ ሆኖ ምን አደረገ? ቅድም ያልኩሽ በግንባር የተገጨችው ኳስ ወደ ሱ ስትመጣ ጎንበስ አለ። ከዛ በኋላ የታየው የተመረመረው በቫርም በምንም በምንም የታየው ነገር የእሱ ጎንበስ ማለት በዶናሩማ ላይ ተጽዕኖ አሳድሯል ወይስ አላሳደረም ነው ክርክሯችን። አንቺ ብቻ እዚህ ላይ ስንከራከር ብንውል አንቺ እኔን እኔ አንቺን ልንረታ አንችል። ሳብጀክቲቭ ነው የሚሆነው። እንደኔ እንደኔ ነው የምትይው፣ አንቺም እንደኔ እንደኔ ነው የምለው ነው ያ ማለት በሁኔታው ላይ ወይም ሁኔታውን በተመለከተ ያለን መረዳት የተለያየ ከሆነ ስንከራከር ብንል ስንከራከር ብናደር፣ ምንም ምን ምን የምንረታታው ነገር የለም። ለዚህ ነው አሁን ሊቨርፑል የሚለው ነገር ምንድን ነው። ሊቨርፑል አሁን ኮምፕሌን አድርገዋል ለፒጂ ሞን። ምንድን ነው ይሄ? እኮ ጎንበስ ብሏል። አዎ ጎንበስ ብሏል። ኦፍሳይድ ፖዚሽን ላይ ነበር። አዎ ነበረ። ግን ጎንበስ ማለቱ ዶናሩማ ላይ ምንም ተጽዕኖ አላሳደረም ነው የሊቨርፑል ክርክር ብቻ ናት። ዳኞቹ ደግሞ አሳድሯል ብለው አምነዋል ፒጂ ሞልን በሶሻል ሚዲያ ፕላትፎርሙ ላይ ኤክስ ላይ ትዊት አድርጎላቸዋል ፖስት አርጓል ይሄ ነገር የሆነው ይሄ ነው ሎ ሰው ዘግ የሚለው ይሄ ነው የእግር ኳስ ዳኝነት ህጉ ይሄን ነው የሚለው ስለዚህ ምንም ምንም ምንም ነገር የለም ሳብጀክቲቭ ነው ሀይሊ ሳብጀክቲቭ ነው ለምን ጎንበሳል ኳሱ በሱ አቅጣጫ ስትመጣ ስለነበር በአይነት ኖሮ በቆመ ይነካው ነበር ባይል ኖሮ ይለካው ነበር። ግን አሁን በዛም አደለም የሚዳኘው። ግን ጎንበስ አለ። እሱ ጎንበስ ሲል ዶናሩማ ላይ ተጽዕኖ አሳድሯል ወይስ አላሳደረም ነው። እኔ አላሳደረም ልል እችላለሁ፣ አንቺ አሳድሯል ትችያለሽ። ከመከራከር ውጭ አንድ ስምምነት ላይ ለመድረስ የሚያበቃ ነገር የለም። አይለካማ ለምሳሌ ኦፍሳይድ ፖዚሽን ላይ ና አይደለም ኧረ ምናም ብለሽ አስምረሽ ስታየው እንትኑ ወጣ ብሏል እንትኑ ገባ ብሏል ብለሽ ለክተሽ እንደምትስማሚበት አይነት ነገር ሊመጣ አይችልም ከሆነም ህግ ነው እንጂ ሙሉ በሙሉ የምትቀይሪው ይሄንን ዳኝተሽ ዳኞቹን ልክ ይሄንን ዳኝተሽ ዳኞቹን ስተት ማለት በጣም አስቸጋሪ ነው ይመስለኝ እኔ በሪያሊቲ አሁን አድማጫችን እንደጻፈው ጎንበስ ያለው ለምንድነው ላይ ነው እንትን ለማለት ነው አይደል ሽል ያለው ምናምን አለ፣ ግን ትልቅ የ ለማሳሳት አይደለም። የጨዋታው ትልቁ ቶኪንግ ፖይንት ከነበሩት ነገሮች መካከል አንደኛው ይሄ ነው። አንድ እኩል የሆኑ ስለነበረ አንድ እኩል የሆኑ ስለነበረ ነው። ግን ከጨዋታው በኋላ ደግሞ አርንስሎት ተጠይቀው ሲናገሩ፣ ስለ ፐርፎርማንሱ ስለ ውጤቱ እንደዚህ ማውራት አልፈልግም፣ ግን ይሄ የእኛ ላይ የተቆጠረብን ጎል ግን በፍጹም በቃ መሻር አልነበረበትም። ምክንያቱም ባለፈው የውድድር ዓመት ማንቸስተር ሲቲ ተመሳሳይ ጎል ወልቨርሃምፕተን ላይ አስቆጥሮ ቪዲዮ አሳይተውኛል አንድ ሊባል የሚችል ነው እና ያኔ ጎል አስቆጥሮ ነበር ማንቸስተር ሲቲ አልተሻረም። ስለዚህ አሁን እኛ ደግሞ ስናስቆጥር ጎል ተሻረ። ይሄ ነው የሚያነጋግረውና የሚያከራክረው። ለአንዱ ይሻራል፣ ለአንዱ ይጸድቃል፣ የሚለው ነው የሚያነጋግረው እንጂ በፐርፎርማንሳችን ላይ በመሸነፋችን ላይ በዛ ላይ ብዙም እንትን ይል አስተያየት የለኝም፣ ወይም ተገቢ አይደለም ብዬ ልናገር አልችልም ብለዋል። እንደውም ከዛ በኋላ ሲናገሩ እሺ አንድ ነገር ጥቀሱልን፣ የጨዋታውን በሊቨርፑል በኩል ከጨዋታው አንድ ፖዘቲቭ የሆነ ነገር እስቲ ጥቀሱልን ተብሎ ሲጠየቁ፣ እንዲህ ነው እንዲህ ነው ብዬ ሲንግል አውት ለማድረግ አልችልም፣ ግን የሁለተኛው አጋማሽ ፐርፎርማንሳችን የተሻለ ነበር ከመጀመሪያው የሚል አስተያየት ሁሉ የሰጡበት ነው። ግን ጎሉ ተቆጥሮ ቢሆን ኖሮ ጸድቆ ቢሆን ኖሮ ሊለውጥ የሚችለው ነገር አለ የለም የሚለው ላይ ደግሞ እንደገና ክርክሮች እንደነበሩ አይቻለሁ ሆነኝ አሁንም የአርነ ስሎት ሀሳብ ለእኔ ትክክል አይደለም ፋላሲየስ ነው ልክ ሊሆን ይችላል ለእሳቸው የጠቀሱት ጨዋታ ላይ እንደዚህ አይነት አጋጣሚ ለማንቸስተር ሲቲ ጎል ጸድቆለት ሊሆን ይችላል ግን እሳቸውን በደንብ የሚያውቁት አንቺም እኔም እንድንረዳ የሚጠበቅብን ነገር ምንድን ነው ሁልጊዜም ዳኝነት ኢን ኦፒኒየን ኦፍ ሬፈሪ ነው ያንን ጨዋታ በወቅቱ የዳኛው ዳኛ ነገሩን ያየበት መንገድ አደለም። ለዳኛው ለእኔና ለአንቺ እኮ አልኩሽ። አንቺ አደለም ልትይ ትችላለሽ፣ በራስሽ አተያይ፣ በራስሽ አረዳድ፣ በራስሽ አተረጓጉ። እኔ ደግሞ ነው ልል እችላለሁ፣ በራሴ አረዳድ፣ በራሴ አተያይና በራሴ አተረጓጉ። ስንከራከር ብንውል ብናመሽ ላንግባባ አንችልም። ማንም ራይት የለም፣ ማንም ሜክስ የለን። ኢን ኦፒኒን ኦፍ ሬፈሪ ብለን ሳብጀክቲቭ ነው ካልን የሆነ አንድ ኦብጀክቲቭ ነገር አስመሰሉት። ሆን አይመስሎት ይሄ በጣም ብዙ ሰው በዳኝነት በእግር ኳስ ዳኝነት ላይ የሚሳሳተው ስህተት። በነገራችን ላይ ለምሳሌ የሊቨርፑልን እና የማንቸስተር ሲቲን ጨዋታ የዳኙት ዳኛ ያኔ አሁን እሳቸው የጠቀሱት ጨዋታ ላይ ሲቲንና ወልቭስን የዳኙት ዳኛ ናቸው አይደሉም እኮ፣ ሌላ ዳኛ ናቸው። ሌላ ሲትዌሽን እኮ ነው፣ እንደው ሙሉ በሙሉ አንድ አይነት ሲትዌሽን ላይሆን ይችላል። ስለዚህ ያኔ እሳቸው ወልቭስንና ሲቲን ሲዳኙ አይ የልጁ ድርጊት ተጽዕኖ አላሳደረም ብለው ወስኖ ሊሆን ይችላል። አሁን ደግሞ በነሱ አመለካከት የአንዲ ሮበርሰን ድርጊት ጎንበስ ማለት በዶናሩ ማለት ተጽዕኖ አሳድሯል ስላሉ ነው ደግሞ ጎሉ ነው የሻሩት። ስለዚህ የዚህኛው መሻርና የዛኛው ከተወሰነ ጊዜ በፊት የጸደቀ ያሉት ነገር ይሄኛውን ጎል ለማጽደቅ መነሻ ተደርጎ መወሰድ የለበትም። ዳኞቹም ስለሚለያዩ ግን፣ አሁን አንዳንድ ደቂቃ ብቻ ወስደን እኔ እና አንቺ እንነጋገር። ለአንቺ የአንዲ ሮበርትሰን ጎንበስ ማለት ዶና ሩማ ላይ ተጽዕኖ አሳድሯል አላሳደረም? አይመስለኝም እ ያሳደረ አይመስልሽ። ስለዚህ መሻር ነበረበት መጽደቅ ነበረበት። ለእኔ ደግሞ ዳኛው ትክክል ናቸው፣ አሳድሯል ብለ ነው። እንዴት እንደዛ የዶና ሩማ ሁኔታ ኳሱን ለመያዝ የትኛው አቅጣጫ ላይ ነበር የሚገኘው? እንዴት የትኛው አቅጣጫ? የዶና ሮማ ከሮበርትሰን ጋር የነበረው ግንኙነት ሮበርትሰን ከሱ ፊት ነው ያለው። ስለዚህ ከጎን ነው ከፊት ነው? ከጎን ነው። ሙሉ ለሙሉ እይታ እንደዚህ የሚጋርድ ነገር አልነበረው። አይ አይደለም፣ ከጎን ስቲ አቋቋማቸው ፊትና ኋላ አደለም። በረኛው መስመሩ ላይ ነው ያለ ዶና ሮማ ትንሽ ወደ ጎን ሆኖ ወደ ጎን ሆኖ ግን ከፊቱ የቆመው ደግሞ እሱ ነው። ኳሷ በዚህ አቅጣጫ ላይ የተመታችው ሊወረወር የሚችለው ዶናሩ ማውዴት ኳሷ ወደ ተመታችበት አቅጣጫ ነው የዛን ሰዓት ላይ የተመታችው። ኳስ ወደ ግቡ በምትመጣበት ሰዓት ላይ እንትና ዝቅ አለ፣ አንዲ ሮበርትሰን ዝቅ አለ። ይህንን ተጽዕኖ አያሳድርበትም ብዬ ማሰብ አልችልምን ኳሷን ሊይዝ በሚወድቅበት አቅጣጫ ላይ ኳሷ እሱ ጋር ከመድረሷ በፊት የግብ መስመር አልፋ ከመሄዷ በፊት አንዲ ሮበርትሰን ዝቅ አለ ገጫት አልገጫትም ሊ ሪፍሌክት ሊያረጋት ነው ምናምን የሚል የተወሰነ ተጽዕኖ ያሳድርበታል ብዬ ነው የምወስደው። እኔ እኔ ይሄንን ማላካኪያ አድርጎ መውሰድ ራሱ ሊቨርፑል የለበትም ነው። አርነ ስሎት ያሉት ነገር ጥሩ ነው ብዬ ነው እኔ የምረዳው። ራሱ የሊቨርፑል ፐርፎርመንስ እና ሁኔታዎች በሙሉ ልክ አልነበሩ። ስለዚህ በዛ አሁን ከዛ ቀጥሎ ምንድነው ያነሱት፣ አንድ እኩል ቢሆን ኖሮ እኮ ጨዋታው የተለየ ሆን ነበረ። በዛ ፐርፎርማንስ አንድ እኩል ብትሆኝ አራት ለአንድ ሊያልቅ ይችላል። ልክምንም እነዛ የሳቱት እስኳስ አዎ ልክ ነው፣ በሊቨርፑል በኩል ይህም ቢያደርግ ይሄ እንደዚህ ምናም ብለ የምትሰጠው አስተያየት አለ። እኔ የምሬንም ግን በዳኛዎቹ ውሳኔ ትክክለኝነት ላይ ነው ስምምነት አለኝ በዳኛዎቹ ውሳኔ ላይ። ማንቸስተር ዩናይትድን በተመለከተ በዚህ ጊዜ እንደዚህ አይነቱን ነገር ሲሰሙ ሊናደዱ ይችላሉ የማንችስተር ዩናይትድ ደጋፊዎች። ግን እኔ ዝም ብሎ ያስቆኛል፣ ኧረ ወዲያ ምናምን አስብሎኛል። እንዳውም ዜናውንም ሳየው የማንችስተር ዩናይትድ ደጋፊዎች አትስጉ፣ ሼሽኮ ደህና ነው። ማን ያለው ክለቡ። ገብርኤልን ገብርኤልን አልኩሽ አላየሹም እንዴ? ትላንት እኮ ነው ሁለት ሶስት ቀን ሁለት ሶስት ጊዜ በመረጃ ከመቶ አይዟችሁ፣ የማንችስተር ናይትድ ደጋፊዎች ቤንጃሚን ሼሽኮ እኮ ደና ነው፣ ክትትል እያደረግንበት ነው፣ ያን ያህል የከፋ ጉዳት ይሆናል ብለን አናስብም የሚል መግለጫ እኮ ወጣ። በእውነት እውነቴን ነው የማወራሽ። እነሱም መጀመሪያ አላመኑትም እኮ። እነማን ብዙ የማንችስተር ናይትድ ደጋፊዎች ጉዳቱን አላመኑት። እንደውም ይሄ አሪፍ አጋጣሚ ነው ሸሽኮ ትንሽ ርፍ ብሎ እስኪ ይመለስ፣ ያኔ ሻል ይሆናል ምናምን አይነት ስሜት እኮ ነበረ። እኮ አሁን እንዲመለስ የማትፈልጊውን ተጫዋች በማጉደሉ እየወቀችው ያለውን ተጫዋች ደህና ነው በቅርቡ ለሚደረጉ ጨዋታዎች ይደርሳል ስትባይ፣ መች አሰብሽና ያላሳሰበሽን። ነገር ግን ማንችስተር ዩናይትድን እንደዛ ብሏል። አሁን ከብሔራዊ ቡድን ውጪ ሆኖ እዛ በካሪንግተን ክትትል እየተደረገለት ሕክምና እየተደረገለት አሰስመንት እየተሰራ ጉልበቱ አካባቢ ነው ጉዳት ያጋጠመው። ስለዚህ ከዚህ የጉልበት ጉዳት ቶሎ እንዲያገግምና ዩናይትድ ከኢንተርናሽናል ብሬኩ በኋላ ለሚኖሩት ጨዋታዎች እንደውም እኔ ማንቸስተር ዩናይትድ ሌሎች የአጥቂ መስመር ተጫዋቾችን ማየት አለበት በጥር የሚሉ ዘገባዎች ሁሉ ነው እያየው ያለውት የነበረው። ምክንያቱም የቤንጃሚን ሼሽኮ የሜዳ ላይ እንቅስቃሴ ምንም ውጤታማ አይደለም። እንደሚፈለገውም ደግሞ የተሻለ እድገትም የታየበት አይደለም። የሆነ ሰዓት ላይ ጥሩ እድገት አሳየ። ከዛ በኋላ ተመልሶ ግን ያልተወደደ እንቅስቃሴ ነው እያደረገ ያለው እና ዩናይትድ ሌላ አጥቂ መመልከት አለበት ወይ ካለበትስ ማንን የሚለው ላይ ማንቸስተር ዩናይትድ ላይ የኔ ሀሳብ ልክ ነበረ በፊት የተናገርኩት ሀሳብ ማንቸስተር ዩናይትድ ቤንጃሚን ሼሽኮን ከሚያስፈርም ይልቅ የምታስታውሽ ይመስለኛል። ማንቸስተር ዩናይትድ ቤንጃሚን ሼሽኮን ለማስፈረም ይህንን ያህል ገንዘብ ከሚያወጣ ይልቅ መሀል ክፍሉ ለማጠናከር ያንኑ ገንዘብ ቢጠቀምና ራስመስ ሆይሉንን በማቲያስ ኩኛ፣ በብሪያን ምቤሞ ታግዞ በዘንድሮ የውድድር ዓመት ዩናይትድን እያገለገለ እንዲቀጥል ቢደረግ የሚል ሀሳብ ሰጥቼ ነበረ። ነ አይ ቲንክ አይ ወዝ ራይት የበለጠ ፕሩቭ ያደረገልኝ ይሄ ልጅ እሱን ነው ራስ መስሆይሉን ከብሪያን ቤሞ አማዲ ያሎ ቤንጃሚን ሸሽኮ ማነው ማቲያስ ኩኛ ምናምን ጋር ሆኖ ቢጫወት አሁን ቤንጃሚን ሸሽኮ ከሚያደርገው በላይ ያረጋል። አንድ ሊጉን በአንድ ተጨማሪ የውድድር ዓመት ለምዶታል። ሁለት በዙሪያው የሚጫወቱ ተጫዋቾች ተቀይረዋል። ሶስት ራስ መስሆይሉን ማንቸስተር ዩናይትድን በዚህ የውድድር ዓመት በደንብ ሰርብ ለማድረግና እሱን በተመለከተ የተፈጠረውን ስሜት ለማስተካከል እንደ ጥሩ አላዩኝም፣ የሚለውን ነገር ገባሽ? የተጠራጠሩትን ሰዎች ማንነቱን ለማሳየት በደንብ ዝግጁ ሆኖ ነበር። ለዛ ነበር ሲለምን የነበረው ሲማፀን የነበረው። ስለዚህ አሁን ማንቸስተር ዩናይትድ ወደ ገበያ ወጥቶ አንዳንዴ የሆነ የሚሰውርብሽ ነገር አለ ይመስለኛል እንጂ በተለይ ዩናይትድ ቤት የእውነት ለመናገር ጆሹዋ ዚርኪዚን አቆይተሽ እሱን ማሰናበት ምን ስታረጊ እንደዚህ እንደምታስብ ያላቅም ሬዲነሱን እያየሽ አለ፣ ዝግጁነቱን ራሱን የሚያለፋውን ራሱን ለዚህ የውድድር ዓመት ሞር ውጤታማ ለማድረግ የሚለፋውን እሱ እኮ መሄድ አልፈልግም አለ። ከቤንጃሚን ሸሽኮ ጋር ራሱን መፎካከር እንደሚችል አላንስም ብሎ ተናገረ። እንደዚህ ብዙም አይባልም አለል ግን፣ እሱ አደባባይ ወጥቶ ያንን ነገር ተናገረ። የሆነ ነገር ሰርቶ ለማንችስተር ናይትድ ማሳየት ከመፈለጉ የተነሳ ነው ያንን የተናገረው። ስለዚህ አሁን ማንቸስተር ዩናይትድ ቤንጃሚን ሸሽኮን ከሚገዛ ያኔም ቢሆን ብለነው ስለነበረ አማካይ ክፍሉን የሚያጠናክርለትን ተጫዋች በዛው ገንዘብ ወደ ዩናይትድ ቤት ቢያመጣ ራስመስ ሆይሉንን ቢያቆይ ማንቸስተር ዩናይትድ ከዚህ አሁን ከምናየው በላይ የተሻለ ይሆን ነበር ብዬ ነው። 100 ፐርሰንት ሀንድረድ ፐርሰንት እርግጠኛ ሆኜ የምናገረው። አዎ ደግሞ ሚስዩስ ተደርጓል ብዬ ነው የማስበው። ነው የታየውም ነገር ያንን የበለጠ ካየን በኋላ አይደለም ግን እኮ አዎ የታየው ነገር እንድታረጋግጥ ሀሳቡን እንድታረጋግጥ የሚያደርግ ነው ልል ፈልጌ ነው። ራስመስ ሆይሉንድን አሁን በብሔራዊ ቡድን ብትል ከናፖሊ ጋራ ብትል በቃ ዝግጁነቱን በደንብ ፕሩቭ እያደረገ እያሳየ ነው የሚገኘው። ለዛ ነው ነው እንክፈልበት እያሉት ወደት ማለት ነው እና አሁን እነ ራሽፎርድ ላይ ምንም አይነት ጸጸት ማንቸስተር ዩናይትድ ቤት ሊኖር አይገባውም። ራስመስ ሆይሉንድን በተመለከተ ግን አይ ቲንክ በጣም ትልቅ ስህተት ተሰርቷል ብዬ ነው የማስበው። ምልሽ አሁን የብሪያኔን ቤሞ መምጣት የማቲያስ ኩኛ እዛ አካባቢ መኖር ሜሰን ማውንት፣ እነዚህ እነዚህ በሙሉ አቅም የሆኑት ነበረ ከነ አሌሃንድሮ ጋር ናቸው ከነ ማርከስ ራሽፎርድ ይልቅ ከነ አንቶኒ ይልቅ እነዚህ አሁን ያሉ ተጫዋቾች ለራስመስ ሆይሉንድ አይነት ተጫዋቾች ፊት መስመር ላይ ለሚያደርጉት እንቅስቃሴ በጣም ሰፖርቲቭ ነበር የሚሆኑት። አሁን ራስመስ ሆይሉንድን ቢኖር ኖሮ አይዶ ነው እኔ ይሄኛውን ውሳኔ ያኔም እቃወመው ነበር አሁንም ትክክል መሆኑን ያየውበት ነው። በእኔ በእኔ እምነት ልክ ነው ማንቸስተር ዩናይትድ አሁን። ብሪያኔም ቤሞ አምስት ጎል አገባ አይደለም። ባለፈው የውድድር አመት ራስመስ ሆይሉንድ፣ ዚርክዜ፣ ራሽፎርድ ምናምን እንደዚህ ውጥር ላይ እኮ አልደረሱም በሙሉ የውድድር አመት ላይ አሁን እንደዚህ ያለ መለወጥ ፊት መስመሩ ላይ ካለ ለራስመስ ሆይሉን ራሱን ለማሳየት ትክክለኛ አጋጣሚ የሆንለት ነበረ ብዬ ነው ማምነው። ኔና ያንን እድል ነው ማንቸስተር ዩናይትድ እየነፈገው። እንደውም የማንቸስተር ዩናይትድ ደጋፊዎች አሁን ስጋት እየገባቸው የሚገኘው ከቤንጃሚን ሼሽኮ ጉዳት ይልቅ የአፍሪካ ዋንጫ ሲመጣ ምንድን ነው የሚለው ላይ ነው ብዙ ውይይት እየተደረገ ያለው። አየሁ ልበል፣ የካሜሩንን እግር ኳስ ፌዴሬሽን ለማነጋገር ማንቸስተር ዩናይትድ ፍላጎት አሳይቷል የሚል። አሂድ ሳይሆን ዘግቶ ይምጣ፣ ጨዋታው ሊጀመር አካባቢ ተጨማሪ ጨዋታዎችን የሚገደድበት አለ አደለም። ተገድጄ ከምልቀውበት ቀን ይልቅ ይህንን ያህል ቀን እንዳቆየው ብትፈቅዱልኝ፣ ሁለቱን ጨዋታዎች እንዲያደርግ ለእኔ ይረዳኛልና አይነት የማለት ሪኩዌስት ኦፊሻል ሪኩዌስት ለካሜሮን ሊያቀርብ ነው ማንቸስተር ዩናይትድ የሚል የሆነ ሪፖርት አይቻለሁ ግን ያኛው እሱ የበለጠ እያሳስባል ይመስለኛል አይደለም የኤምቤሞ እንደገና የአማድ ዲያሎ የማዝራዊ ደግሞ ሶስቱም በጣም አሪፍ ነገር እያደረጉ አዎ ከመገኘታቸው አንጻር የበለጠ እሱ ያሳስባል እንዴት ነው ሩበን አሞሪም የሚችል ነገር የሚያስተካክሏት ጨዋታዎቹን እንዴት ያልፏቸዋል የሚለው ነገር የበለጠ ትኩረት የሚስብ ነው። እሺ እነዚህን አይ ልክ ነው። እሺ አድማጮቻችን እናመሰግናለን። ጥሩ ጊዜ ነበር አብረን ያሳለፍነው። መልካም ቀን ይሆነላችሁ። ኢትዮጵያ ለዘላለም ትኖር።